ክብራትና ክብራን ዛሬ ከዘመናችን ታላቅ ፈጠራዎች አንዱ የሆነው ኢንተርኔት እንመለከታለን። ኢንተርኔት በቢሊዮን የሚቆጠሩ ሰዎችን ያገናኛል፣ የንግድ ስራዎችን ያቀጣጥላል እና ህይወትን ይለውጣል። ግን ይህ ሁሉ እንዴት ተጀመረ? አሁን የት ነን እና የወደፊቱስ ምን ይሆናል እንመልከት። ኢንተርኔት ስረ መሰረቱ እንደ ኢሮፓያን አቆጣጠር በ1960 ዎቹ ዩኤስኤ የመከላከያ ክፍል አርፓኔት ሲሰራ ኮምፒውተሮች በረጅም ርቀት እንዲግባቡ የሚያስችል ስርዓት ሰርቷል። እንደ ኢትዮጵያ አቆጣጠር በ1983 TCPIP ለዘመናዊ አውታረ መረብ መሰረት ሆኗል። እናም ብዙ ሳይቆይ ተመራማሪዎችና ተቋማት በይነ መረብን ለአካዳሚክ እና ለሙያው ግንኙነት ይጠቀሙበት ነበር። በሚገርም ፍጥነት በ1991 ቲም በርሊን ሲል ሁሉም ነገር በመቀየር ዓለም አቀፍ ድርን አስተዋወቀ። በድንገት ኮምፒውተር ያለው ማንኛውም ሰው ከመቼውም ጊዜ በበለጠ መረጃ ማግኘት ይቻላል። በአሁኑ ጊዜ ኢንተርኔት ዓለም አቀፍ ግንኙነት የጀርባ አጥንት ነው። ከአምስት ቢሊዮን በላይ ሰዎች በቀይ በየቀኑ ይጠቀማሉ። ማህበራዊ ሚዲያን፣ ኢኮመርስን፣ መዝናኛን እና የመሳሰሉትን በቤታቸው ውስጥ ያሉ ስማርት መሳሪያዎችን ጭምር ያግዛል። የክላውድ ኮምፒውተር፣ አርቲፊሻል ኢንቴሊጀንስ እና የፋይፍጂ ቴክኖሎጂ እድገት ኢንተርኔትን ከመቼውም ጊዜ በበለጠ ፈጣንና ብልህ አድርጎታል። ግን ይህ የማይታመን ግንኙነት እንዲሁ ከተግዳሮቶቹ ጋር አብሮ ይመጣል። በታላቅ ኃይል ትልቅ ኃላፊነት ይመጣል እንደሚባል የሳይበር ደህንነት ስጋቶች፣ የተሳሳተ መረጃ ና የዲጂታል ግላዊ ስጋቶች ዋና ጉዳዮች ናቸው። ኩባንያዎች እና መንግስታት የሳይበር ኩባንያዎች እና መንግስታት የሳይበር ወንጀሎችን ለመዋጋት ይሰራሉ። ነገር ግን ቴክኖሎጂ እያደገ ሲሄድ የሳይበር ዘመቻዎች እየጨመሩ ይሄዳሉ። ቀጥሎ ምን አለ? ኤክስፐርቶች የሜታቨርስ መነሳት ይተነብያሉ። የዲጂታል ዓለም ምናባዊ ና አካላዊ ልምዶችን ያዋዳሉ። አርቲፊሻል ኢንቴሊጀንስ ከመቼውም ጊዜ በበለጠ ድሩን ለግል ያበጃል። እና ኳንተም ማስላት ምስጠራንና የማቀናበር ፍጥነትን ሊለውጥ ይችላል። ብዙም ሳይቆይ መላዋ ፕላኔት ኢንተርኔት አገልግሎት ማግኘት ትችላለች። ይህም አህዛዊ ክፍፍልን በማስተሳሰር ና ማለቂያ የሌላቸውን የትምህርት የጤና እንክብካቤና የፈጠራ ድሎችን ይከፍታል። ከትሑት ጀምሮ ወደ ዓለም ለውጥ ኃይል ኢንተርኔት መሻሻል ቀጥሏል። የምንኖርበት የምንሰራበትና የምንግባባበትን መንገድ ለውጦታል። ወደፊት ስንሄድ ለእድገት ለማካተትና ለደህንነት መሳሪያ መሆኑን እናረጋግጥ እናረጋግጣለን። መረብ ያለፈው፣ የአሁኑና የወደፊት ጉዞ ላይ ስለተቀላቀሉኝ ያመሰግናለሁ። ቆይ ቆይ፣ ላይክ እና ሰብስክራይብ ማድረግ እንዳይረሳ ባይ